ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አብረን የፀጉር ማንሻ እንሰራለን። እዚህ ጋር አንድ ሙሉ ብርጭቆ ስኳር አለኝ። እዚህ ጋር አንድ ሎሚ፣ በደንብ ውሃ ያለው ሎሚ አለኝ። ከዛ ትንሽ ውሃ እንጨምርበትና ከዛ እንደዚህ ግማሽ ሎሚ እና የተደባለቀ ሎሚና ውሃ አንድ ላይ ተደባልቆ ግማሽ ብርጭቆ ሆኖልኛል። ከዛም በኋላ እዚህ ጋር አንድ ብርጭቆ ስኳር አድርገናል። ከዛ እዚህ ጋር ሎሚውና ስኳሩን ጨምርና ከዛ እሳት ላይ አድርገን እንደዚህ ቀስ ብለን ከዛ እንደዚህ እሳት እናመጣና እንለኩሳለን እሳት ከዛ ቀስ ብለን እናማስላለን ማለት ነው። ቀስ ብለን እናማስላለን ከለሩ ብራውን ከለር እስከሚሆንን ድረስ እናማስለዋለን ማለት ነው። ኦኬ እስማሉ በመንፈስ ቅዱስ እንደዚህ ቀስ ብለን አስደዋለሁ፣ ማለት ነው። ለበ ባለ እሳት ላይ ሎሚው ግን በደንብ ውሃ ያለው ሎሚ መሆን አለበት እያደረግን ብራውን ከለር እስከሚሆንልን ድረስ እናማስለዋለን ማለት ነው። እና እንደዚህ ቀስ ብለን እያማስልን አንድ አስራ አምስት ደቂቃ ይፈልጋል። ሶ ከለሩ ወርቃማ ከለር እስከሚሆንልን ድረስ እንጠብቃለን ማለት ነው።